መጋቢት 24 ቀን በቅዱስ ሚካኤል ምልጃ አባታችን ተክለ ሃይማኖት ተጸነሱ። በዚህ እለት የአባታችን የተክለ ሃይማኖት እናት እግዚሐርያ ራያየች የብርሃን ምሰሶ ከቤቷ ውስጥ ቆሞ የምሰሶው ራስ ከሰማይ ደርሶ በዓለም ያለ ሕዝብ ሁሉ ነገሥታቱም ጳጳሳቱም በዙሪያው ቆመው እኩሌቶቹ ሲሰግዱለት፣ እኩሌቶቹ እሱን ጥግ አድርገው ተቀምጠው አየች። እግዚአብሔር ይህንን ራይ ባየችበት ሌሊት ጸጋ ዛብ ሌላ ራይ አይቶ ነበር። ከሚተኙበት አጎበር ስር ፀሐይ ሲወጣ ስፍር ቁጥር የሌላቸው ብርሃን ከዋክብት በክንፎቹ ላይ ተቀምጠው ለዓለም ሁሉ ሲያበራ፣ እርሱም በራዩ ተገርሞ ድምፁን አሰምቶ በመደነቅ ያለቅስ ያነባ ነበር። ሲነጋ ራያቸውን ተነጋገሩ። በዚያው ወራት በእነርሱ ላይ ምን እንደሚሆን ግራ ገባ።